ይህ የምትመለከቱት ተራራ በወላይታ ሶዶ በዳሞቴ ወይም የሲና ተራራ በመባል ትታወቃለች። የምንወደውና የምናከብረው አገልጋያችን ነብይ እዩ ጩፋ በዚህ አካባቢ እንደተንበርከከ ብዙዎች ይመሰክራሉ። ያው ድንጋዮችም ተተክሎ ይገኛል። እኛም ድል ደርሶን በዚህ ስፍራ እንገኛለን። የቱ ቦታ ነው እንዳትሉ ለማረጋገጥ ስለፈለኩ ነው። አመሰግናለሁ። ተባረኩ። እግዚአብሔር የተባረከውን ያው መጽሐፍ ቅዱስ እንደሚናገረው ወደ ተራራ ወጥቶ ጸለዋይሉ ተቀብለው ወረዱ እንደሚባለው መሰረት እኛም ዛሬ ደግሞ በወላይታ ሶዶ በዳሞቴ ተራራ ወይም በሲና ተራራ በተባለችው ሜዳ እንገኛለን። ተራራ ላይ እንገኛለን። ማለትም የምንወደው አገልጋያችን ይዩ ጩፋ ዚጋ አንድ ዓመት ከስድስት ይላሉ በጆሮአችን ነገር ጣዮች ወይም ተናጋሪዎች ሲናገሩ ስመነው፣ እኛም ደግሞ እድላችን ደርሶ እዚህ እንገኛለን። እግዚአብሔር የተባረከ ይሆን ይህ እድል ደግሞ እዚህ ያደረጉት የጸሎት ኃይል እናንተንም ያገኛችሁ ብዙዎችን ይጎበኝ እላለሁ። እግዚአብሔር መልካም ጊዜ ሰጥቶናልና በዚህ ደግሞ ብዙዎች የተሳተፋችሁት አላችሁ። እግዚአብሔር ዘመናችሁን፣ እድላችሁን፣ ነጊያችሁን መርዛማ እንጀራ እንዳትበሉ የተቀደሰ ኑሮና የተቀደሰ እንጀራ እንድትበሉ የተቀደሰ ህይወት እንድትኖሩ እግዚአብሔር ረዳችሁ። ታንኪዩ አመሰግናለሁ። ተባረኩ ስላዳመጣችሁኝ።